ሞኝት ሲመክሮት የቀኑበት ይመስለዋል ትል ነበር አያቴ። አብርሃም ምን ቢል ጥሩ ነው። ሊያስነቅሽ ይችላል። ሌላ ስተት አትስሪ። ፍቅር እንደ ድሮ እንዲሆን ስጥሪ። እያነባው ስለምንሽ ሄድሽ አዝኛለው። ስለ ጠላሽኝ አልሞትኩም በፈቃዱ ድኛለው። አለ ማለት ነው። ለማንኛውም ላይክ እያደረጋችሁ ይህ ውሃ ያስጠጣል። ሲጨምር ልክ ልካችሁ ይነገራችኋል። አበዛችሁት። የምሬ ነው የምላችሁ። ጋይስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኔ ምለው አብራችሁ እየዋላችሁ አብራችሁ እየወጣችሁ አብራችሁ እየገባችሁ አብራችሁ እየተኛችሁ ምን ለማለት ፈልጋችሁ ነው? ሚዲያ ላይ ልክ ልካችሁ የምትነጋገሩት ሚዲያ ላይ የምትሰዳደቡት እንዴ? ገበናችሁ ወደ ሚዲያ አውጥታችሁ የምታሰጡት እንዴ? የራሳችሁ ገበና አልፎ ስለ ልጅ ነገር ሳይቀር ወደ ሚዲያ እናንተ አታፍሩም እንዴ? የምሬን ነው የምላችሁ። ውሸት አይበቃም እንዴ? አይሰለችም? ስሩ፣ ተለወጡ። የምሬን ነው የምላችሁ። ይክፈትላችሁ፣ ተረዘቁ። ነገር ግን ማለት ነው በዚህ ልክ ይደብራል። የምሬን ነው የምላችሁ። እራሳችሁ አታራክሱ። እራስን ዝቅ ተደርጎ የሚመጣ ገንዘብ በአፍንጫችሁ ይውጣ። ሲቀጥል ደግሞ አብራችሁ እየዋላችሁ አብራችሁ እያደራችሁ አብራችሁ እናንተ አጨለላችሁ። ኧረ ተስተካከሉ፣ የምር ተስተካከሉ። ተመልካች እያጣችሁ ነው። ለተመልካች ግድ የላችሁም እንዴ? እኛንን እኮ ነው የእናንተ ቪዲዮ የምናየው። እናንተ ስታበዙት እኮ የእናንተ ቪዲዮ ማየት እናቆማለን። ከዚ ምንድን ነው የምትጠቀሙት? የትኛው ተመልካች ነው እናንተ ጋር መጥቶ የእናንተ ቪዲዮ የሚያየው? ሌላኛው ተመልካች እኮ ጠልቷችኋል። እናንተ ማለት ነው እለ የግሬስ ፋሚሊ ከጅምሮ እስከ ዛሬ ድረስ እናንተን ብሎ ግግም ብሎ እናንተ ነው የሚመለከት ብቻና ብቻ ነው ያለው። ከዚ ውጭ ማን ነው የሚመለከታችሁ? እናንተ እነዚዎችም እኮ አልፈልግምን የምናመጣብኝ ብሎ የትኛውም ሰው እርግፍ አድርጎ ሊተዋችሁ ይችላል። ከዚስ ምን ልትሆኑ ነው? የምርምን ልትሆኑ ነው በናቸው ናቸው ሚዲያ የሆነ ነገር ሲፈጠር ወደ ሚዲያ የሆነ ነገር ሳይፈጠርም ወደ ሚዲያ ሳይፈጠር ተፈጠረ ተብሎ ወደ ሚዲያ እንዴ በሬ ሳይወልድ በሬ ወለደ ተብሎ ወደ ሚዲያ። ኧረ በህግ አምላክ ይሁንባችሁ። ተው ተው፣ ወደ ራሳችሁ ተመለሱ። እንዴ ሩታ ያንን ልጅ አመጣች። ሩታ ራስሽን አስከብሪ። በቃ ይህን ልጅ ከጎንሽ አርቄ፣ እናመሰግናለን። አርቀሻል፣ ሮታ አርቀሻል። የመጣ ክያ ብቻ ነው። መልሰሽ ግን ከዛ ልጅ ጋር እንዳመጪ ነግር ይሻለሁ። ከዛ ልጅ ጋር እንዳትመጪ በጭራሽ አንፈልግም። ምክንያቱም እየተሰደብሽ ስለሆነ የሰው ልጅ ስራ እንደሆነ አይረዳም። ነገር ግን አበዛችሁት እናንተ የምራ ብዛታችሁ ይችላል። ደግሞ ይደብራል፣ ያስጠላል። የምሬን ነው የምለችው፣ ያስጠላል። ለእናንተ ላይ ያስጠላችሁ ይችላል። ምክንያቱም ገንዘብ የሚያስገኝ ነገር ነው። ገንዘብ የሚያስገኝ ነገር የትኛውም ሰው ይሄ ያስጠላል፣ ይሄ አያስጠላም አይልም። ቢመርም ይውጠዋል። ቢመረውም እየመረረው ይበላዋል። ገባችሁ እናንተ። አይደብራችሁም እንዴ ነው የምለችው። አይደብራችሁም እንዴ እንዴ። ተመልካች እኮ እየተሸማቀቀ ነው ያለው። መቼ ለመቼ ተለያዩ፣ መቼ ለመቼ የሆነ ነገር ተፈጠረባቸው እያሉ ምንም የምትለያዩም ነገር የለም። ምንም የሚፈጠርባችሁ ነገር የለም። አብራችሁ ትውላላችሁ፣ አብራችሁ ታድራላችሁ፣ አብራችሁ ወጣችሁ፣ ቪዲዮ ትቀርጻላችሁ፣ አብራችሁ ወደ ቤት ትመለሳላችሁ። ከዛ በኋላ እዚህ ጋር ገበና ወደ ሚዲያ እንዲህ አያሰላም። ፈጣሪ እንተዛዘን። የምሬ ትዝብት ነው። ወላ ትዝብት ይወሰድባችኋል። እናንተ የምሬ ነው ላችን እኔ መሃል አልፈልግም ስተፈሩላ ትዝብት፣ ሰው ይታዘባችኋል እኮ ሰው ይታዘበናል። እናንተ አሁን ለምሳሌ የሚታያችሁ ሌላ ነው፣ ግን ህዝብ ዘንድ ምን ያክል ክብራችሁ ዝቅ እንደተደረገና ራሳችሁ ዝቅ እንደምትደረጉ አታቆም እንዴ? እንዴ ባል ሚስቱን ያሰጣል ሚዲያ ላይ፣ ሚስት ሚዲያ ላይ ታሰጣለች ባልዋ። የመጀመሪያ ጊዜ እናንተ አየሁኝ እንዴ? የመጀመር የትኛው ባል ሚስተር የትኛው የትኛው ባል ነው ሚስቱን ወደ አደባባይ አውጥቶ ሲናገር ያያችሁ? ቤተሰብ አምጡልኝ፣ ከኔ በዱ ጥቀሱልኝ። እነ ውብዬ ሲሰሩ በስርዓት ነበር የሰሩት፣ እንደነ አብርሃም አይደለም እንዴ። ሌላኛውም ሰው ሄዳችሁ ዞር ዞር። እኔ ብዙ ዩቱበር ተመልክቻለሁ፣ ባለትዳር የሆኑትን የወለዱትን፣ ያልወለዱትን ብዙ ተመልክቻለሁ። ኦኬ፣ ከነዛዎች እኩል አይደሉም እነዚህዎች። ወጣቶች ናቸው ልጆች ናቸው እንላለን። ልጆች ቢሆኑም እኮ አዋቂ ናቸው። በደንብ ያውቃሉ የሚያደርጉትና መሆን ያለበትና መሆን የሌለበትን የሚያውቁ ሰዎች ናቸው ህፃናቶች አይደሉም ሲበዛም ማርም ይመራል አማራራችሁን እኮኛ ተማረርን በቃ አማራችሁናል እንዴ እዚህ በውስጥ መስበር እንደዚ አይነት ነገር ስታደርጉ ሲደወልላችሁ ስልክ ትዘጋላችሁ ሪከርድ ሲደረግላችሁ አታዳምጡትም ወለ ቴሌግራም ወለ ዋትሳፕ ላይ በጭራሽ አይመልሱም ውድ ቤተሰብ በዚህ ሲረጋጉስ እንዴ ሲረጋጉ መላይካ በሏቸው መላይካ ክርስቲያኖች ምንድን ነው የምትሉት? የምሬ ነው ምላችሁ። በቃ በዛ ሰዓት ይሄ ነገር ሲያልቅ በቃ በሰላም የኔ ወደህት እንዴት ነሽ? ደህና ነሽ? እንደዛ ነው የምትሉን። እንደዛ እንድትሉን አንፈልግም። አንፈልግም ይሄ ነገር አቁማችሁ በሰላማዊ መንገድ እመጣለን በሉ ኑ አለበለዚያ ይህን ነገር የማያዋጣ ነገር ነው የትኛውም ሰው አያዋጣውም ገባችሁ አይደለ እኔ ከሁሉም እየገረመኝ ያለው እያነባሁ ስለምን ሄድሻዝኛለው ስለ ጠላሸኝ አልሞትኩም በፍቃዱ ድኛለው ረውነትክን ነው ወይ ታመ ነበር ወይ ታመ ነበር ወይ ሩታሳ እንዳልቅሰ ስትለምናት ሄደች ከቤት ውስጥ የለችም እንዴ የአብርሃም ደጋፊ የሩታ ደጋፊ እየተባባላችሁ ተባሉ። እናንተ እኔ የለሁበትም፣ የምሬ ነው፣ እኔ የለሁበትም። እነሱ እንደሆነ ተመልካች ላይ ጨዋታ ጢባ ጢቤ ነው የጀመሩት፣ እኛም ደግሞ አፋችን ከፍተን እንጠብቃቸዋለን። ክብር ዝቅ አደረገ አላደረገ፣ ይሄ ነገር አሁን ላይ ነው እኮ ክብራችሁ ዝቅ የሚያደርግ ስራ አትስሩ ብሎ በመቶ ቢያንስ ዘጠና ፐርሰንቶ ጎበዝ ጀግና የሆናችሁ በቃ ቆፍጠን ማለት ይሄ ነው። በክብራችሁ አትነገደው። አከል ይጠላኛል፣ አከላ ይጠላኝ ብሎ ነገር የለም ፈረጥ። በቃ ስርአታችሁ ያዙ። ጎበዞች ናችሁ። የምሬን ነው ምላችሁ። ምክንያቱም በግዴት ፋሚሊ ከዚህ በፊት እንደዚ አይነት ሰው አልነበረም። እኛ ራሱ በጣም እንፈራ ነበር እንደዚ አይነት ነገር ለመናገር። እኛ ይሄንን ሚዲያ ላይ ብቻ ሳይሆን በውስጡ ራሱ አናት አናታችን ስለምንባል እንፈራ ነበር። አሁን ላይ ግን አንፈራችሁም። ስርአታችሁን ያዙ። ወደ ራሳችሁ ተመለሱ። ክብራችሁ ዝቅ አታድርጉ። ነፃነት። እነዛዎች የቡታ ጅራዎቹ አብረው ነው የሄዱት አዲስ አበባ። እሺ፣ ተከፋፍላችሁ እየሰራችሁ ስሩ። በስርአት ለምን አትሰሩም? ለምን በስርዓት አከሌ ከከሌ ጋር ወይም ደግሞ ድራማ ስትሰሩ አሳውቁለት ለተመልካች። የምሬ ነው ብለሽ ክብር ዝቅ የሚያደርግ ሳይሆን የሆነ የሆነ ነገር አላደለ ድራማ ሰሪዎችን እያያችሁ ስሩ። ባጭሩ ለምን ተንከሲስ ስራ ትሰራለ? ተንከሲስ እኮ ነው የምትሰሩት። ተንከሲስ ድራማ እኔ ከዚህ በፊት ተንከሲስ ድራማ ይቻል አቅም እንደዚህ አይነት ተንከሲስ ድራማ ሰሪዎች እንደሆነ ድራማ ሰሪዎች ናቸው ተብሎ ይወሰዳል። የእናንተ ውስጥ ምን ይባላል? የእናንተ እኮ እውነተኛ ታሪክ ነው ብሎ እኮ እንትን ደምድሞ የሚወስደው አለ። ድሮም እንደዚህ ነበርኩ እኔ ራሱ ድሮም እኔ እንደዚህ ነበርኩኝ እኔ እኮ የሆነ ጊዜ አልቅሽ የመጀመሪያ ጊዜ ማለት ነው ሰባት ቀን ሙሉ ራስ ምታት አሞኛል እንቅልፍ ሳልተኛ አድሬ ማለት ነው ሳረቅስ በማይገባኝ ነገር በማይመለከተኝ ነገር እኔ ጥዋት ደሞ ተነስቼ ሽንት ቤቴን እንዴት ልጠብ ጋይስ የምሬ ነው የምለች አዙሮ ሊደፋኝ እንዲያው በደፋኝና በገላገለኝ የዛኒ የዛንተ ባልሆነ ነገር ከማልቀስ ከመዋረድ የምሬ ነው ናቸው እና ለማንኛውም ውድ ቤተሰብ ውደህ ለመናገር እኔ ሰልችቶኛል፣ እናንተም የሚሰለቻችኋል ብዬ አስባለው። ሰው በክብሩ ይሄንን አክል አይሄድበትም። በቃ አላ አደለ። እነሱ እኮ ራሳቸው አስከብረው የልጅ እናትና አባት የሚሆኑበት ሰዓት ነው ደርሰዋል። እና ራስን አስከብሮ መኖር ሲገባ፣ በእርግጥ እነ ውብዬም ውብዬ ራሱ ሆዱ እንደዚህ ተራራ የሚያክል ሆድ ተሸክማ ሰርታለች። አት ስራ አይደለም ግን ሲሰሩ እኮ የነ የኛዎቹና የነ ውብዬ ቪዲዮ የምሬ ነው ብላችሁ በደንብ ተመልከቱት። የትኛው ነው ክብር ዝቅ የሚያደርገው የትኛው ነው ተንገሲ ስራ ተንከሴ ስራ ራሱ አይገልጸውም በተለይ ክብረ የሚነካ ነገር ነው የህዝቤ እኮ ጎበዝ ነው የምር ህዝቤ ጎበዝ ነው ራሴ ተሰደብኩ ተሰደቡ ያኔ ብትሰደቡ የሰው ልጅ ምቀኛም ነው የሚባለው እኔ ምቀኛም አይደለም አይመለክ እኔ የምናገራችሁ ምቀኛም ስለሆንኩ አይደለም እንድትሰደቡ ስለማልፈልግ ነበረ ሩታ ራሱ እየተሰደበች ነው ያለችው አብርሃም ቢሰደቡም ወንድ ነው ይባላል ግን ሲበዛም ያስጠላል